አንዲትን ሴት ብዙም ኃይል ሳታባክን በስትራቴጂክ አስተሳሰብህና በወንድነትህ ማራኪነት ብቻ የራስህ ማድረግ ትፈልጋለህ? እንግዲያውስ በፍቅር ጨዋታ ውስጥ ንጉሥ ለመሆን የሴቶችን ስሜታዊ ዓለም በጥልቀት ማወቅ የግድ ይላል። ዛሬ የትኛዋንም የምትፈልጋትን ሴት በቁጥጥር ስር ለማድረግ የሚረዱህን ስምንት ወሳኝ የስትራቴጂክ መንገዶችን በጥልቀት እንመለከታለን። ይህ የምንነግርህ የሴቶችን ድክመት ተጠቅመህ እንደሚባለው አይነት ዘዴ ሳይሆን ይሄ የሴቶችን ውስጣዊ ኮድ የመፍታት ጥበብ ነው። ብዙ ወንዶች ሴቶችን እንዴት መቅረብ እንዳለባቸው ግራ ይገባቸዋል። የሴቶችን ስሜትና ምላሽ ለመገመት የሚከብድ እንቆቅልሽ ይመስላቸዋል። በዚህም ምክንያት ብዙ እድሎችን ያባክናሉ፣ ልባቸውም ይሰበራል። እናም ይህንን ስታይ ይቺ ሴት ምን ትፈልጋለች? እንዴት ትኩረቷን ለመሳብ እችላለሁ? በፍቅር እንዴት ላንበረከካት እችላለሁ? የሚሉ ጥያቄዎች በአንተ አምሮ ውስጥ ደጋግመው ይመላለሳሉ። ቁልፉ የሴቶችን ደካማ ጎኖች መፈለግ ሳይሆን ይልቁንም እነዚያን ስውር የልቧን በሮች ለመክፈት የሚያስችሉህን ስልታዊ ዘዴዎች ማወቅና መገንዘብ ነው። ስለሆነም የምትፈልጋትን ሴት በተጠናና ስትራቴጂክ በሆነ መንገድ የራስህ ለማድረግ የሚረዱህን ስምንት ወሳኝ ዘዴዎችን ቀጥለን በዝርዝር እንመለከታለን። አንደኛ፣ እሜታዊ ተደራሽነት። ሴቶች ከወንዶች ጋር ጥልቅ የሆነ ስሜታዊ ግንኙነት መፍጠር ይፈልጋሉ። ይህ ማለት ስሜትህን ለመግለጽ አትፍራ ማለት ነው። ደስታህን፣ ሐዘንህን፣ ተስፋህንና ፍርሃትን ከእሷ ጋር ለመጋራት ዝግጁ ሁን። በተመሳሳይ ሁኔታ የእሷን ስሜቶችም ለመረዳትና ለማስተናገድ ፍቃደኛ ሁን። በሥነ ልቦና ጥናቶች እንደተረጋገጠው ስሜታዊ ቅርርብ ያላቸው ግንኙነቶች የበለጠ ጠንካራና ዘላቂ መሆን ዕድላቸው ከፍተኛ ነው። ለምሳሌ አንድ ጥናት እንደሚያሳየው አጋሮቻቸው ስሜታቸውን በግልጽ የሚገልጹ ወንዶች በሴቶች ዘንድ ይበልጥ ተወዳጅና እምነት የሚጣልባቸው እንደሆኑ ተመልክቷል። አንተም ስሜትን በመግለጽና የእሷን ስሜት በመረዳት በመካከላችሁ ጠንካራ ስሜታዊ ድልድይ መገንባት ትችላለህ። ይህንን ስታደርግ ታዲያ እሷ በምቾት እንድትከፍትልህና እውነተኛ ማንነቷን እንድታሳይህ እድል ትሰጣታለህ ማለት ነው። ሁለተኛ ልበሙሉነት። በራስ መተማመን ሴቶችን በከፍተኛ ደረጃ ይስባል። በምትናገረው በምትወስነው እና በምትሰራው ነገር ሁሉ በራስ መተማመንህን አሳይ። ነገር ግን ይህ በራስ መተማመን ወደ ትዕቢት እንዳያመራ ተጠንቀቅ። ትክክለኛው አካሄድ በራስ በመተማመንና በትህትና መካከል ያለውን ሚዛን መጠበቅ ነው። ጥናቶች እንደሚያሳዩት በራሳቸው የሚተማመኑ ወንዶች ሴቶች ዘንድ ይበልጥ ማራኪና አስተማማኝ ሆነው ይቀርባሉ ወይም እንደዛ ይታሰባሉ። ለምሳሌ አንዲት ሴት አንድን ጉዳይ በልበ ሙሉነት ሲያብራራ ወይም ደግሞ ችግርን በቆራጥነት ሲፈታ ላየችው ወንድ ትማረካለች። በራስ መተማመንህን ማዳበር ለስኬታማ የፍቅር ግንኙነት ወሳኝ ነው። ይህንን ስታደርግ አንተን እንደ ጠንካራና አስተማማኝ ሰው ትመለከታለች። ሶስተኛ፣ አስቂኝ ወይም ቀልደኛ መሆኑ። ሴቶች የሚያስቃቸውን ወንድ ይወዳሉ። ቀልዶችን በመጠቀም ውጥረትን መቀነስ፣ ሁኔታዎችን ማዝናናትና በመካከላችሁ አዎንታዊ ስሜት መፍጠር ትችላለህ። ነገር ግን ቀልዶች ሁልጊዜ በአክብሮት የተሞሉና ማንንም የማይጎዱ መሆን ይጠበቅባቸዋል። የስነ ልቦና ባለሙያዎች እንደሚሉት ቀልድ በግንኙነት ውስጥ መቀራረብንና መተሳሰብን ለመፍጠር ትልቅ ሚና ይጫወታል። ለምሳሌ አንድ አስቂኝ ታሪክ በመንገር ወይም በሆነ ሁኔታ ላይ ተገቢ ቀልድ በመወርወር የእሷን ፈገግታ ማየት ወይም ማግኘት ትችላለህ። ጥሩ የአስቂኝ ስሜት የፍቅር ግንኙነትን የበለጠ አስደሳች ያደርገዋል እንዲሁም በመካከላችሁ ያለውን ግንኙነት የጠበቀ ትስስር እንዲፈጥር ያደርገዋል። አራተኛ፣ የማዳመጥ ችሎታ። ምን ጊዜም ቢሆን ከምታወራው በላይ ለማዳመጥ ፈቃደኛ ሆን። በእውነት ለእሷ ፍላጎት እንዳለ አሳያት፣ ሀሳቧን አክብር። ሴቶች ሲደመጡና ሀሳባቸው ሲከበረላቸው ዋጋ እንደተሰጣቸው ይሰማቸዋል። ጥናቶች እንደሚያሳዩት ጥሩ የማዳመጥ ችሎታ ያላቸው ወንዶች በሴቶች ዘንድ ይበልጥ ተወዳጅና አስተዋይ እንደሆኑ ይቆጠራሉ። ለምሳሌ አንድን ችግር ስትነግርህ በጥሞና አዳምጣት ዓይን አይኗን እያየ ጥያቄዎችን ጠይቃትና ስሜቷን ለመረዳት ሞክር። ከምክር ይልቅ ማዳመጥና መረዳት ብቻ በቂ ሊሆን ይችላል። ይህንን ስታደርግ እሷን እንደምታከብራትና ሐሳቧን እንደምትሰማላት ታውቃለች። አምስተኛ፣ ዓላማ ያለው ሕይወት የራስህ ግልጽ ግቦችና ህልሞች ይኑርህ። ለሕይወትህ ያለህ ቁርጠኝነት፣ ጉጉትና ወደፊት የመራመድ ፍላጎት ሴቶችን በከፍተኛ ደረጃ ይማርካል። አንተን ተስፋ በሞላበትና በተነሳሽነት በተሞላ ሕይወት ውስጥ ማየት ትፈልጋለች። የስነልቦና ጥናቶች እንደሚያሳዩት ዓላማ ያለው ሕይወት የሚመሩ ወንዶች በሴቶች ዘንድ ይበልጥ ማራኪና ተፈላጊ እንደሆኑ ይታሰባሉ። ለምሳሌ ስለ ስራ፣ ስለ ትርፍ ጊዜ ማሳለፊያዎች ወይም ስለ ወደፊት እቅዶች በጋለ ስሜት ስትናገር ትማረካለች። ይህ የሚያሳየው አንተ በሕይወትህ የምትመራበት አቅጣጫና ግልጽ የሆነ ዓላማ እንዳለህ ነው። ስድስተኛ አሳቢነት፣ ለእሷ ትንንሽ ነገሮችን አስብላት። በትንንሽ ድርጊቶች አስደስታት። ድንገተኛ ስጦታዎችን፣ የፍቅር መልእክቶችን ወይም እሷን እንደምታስባት የሚያሳዩ ትንንሽ ነገሮች ትልቅ ለውጥ ሊያመጡ ይችላሉ። ሴቶች ዋጋ እንደተሰጣቸውና እንደተወደዱ እንዲሰማቸው ይፈልጋሉ። ጥናቶች እንደሚያሳዩት አሳቢ የሆኑ አጋሮች በግንኙነታቸው ውስጥ የበለጠ ደስታና እርካታ ያገኛሉ። ለምሳሌ የምትወደውን አበባ ሳታስበው ስትገዛላት ወይም የድካም ቀን ካሳለፈች በኋላ እራት ስታዘጋጀላት ወይም ስትጋብዛት፣ ልቧን በቀላሉ ልትማረክ ትችላለህ። እነዚህ ትንንሽ ድርጊቶች አንተ ለእሷ እንደምታስብና እንደምትጨነቅ የሚያሳዩ ናቸው። ሰባተኛ አካላዊ ማራኪነት። ራስን መንከባከብ በጣም አስፈላጊ ነው። ንጹህ ልብስ መልበስ፣ ሰውነትን መጠበቅና ጥሩ መዓዛ እንዲኖረህ ጥረት ማድረግ የመጀመሪያውን ስሜት ለመፍጠር ትልቅ ሚና ይጫወታል። ምንም እንኳን ውስጣዊ ውበት ከሁሉም በላይ ወሳኝ ቢሆንም አካላዊ ገጽታም ችላ ሊባል የሚገባው ነገር አይደለም። ጥናቶች እንደሚያሳዩት ጥሩ የመጀመሪያ ስሜት በግንኙነት የመጀመር እድል ላይ በከፍተኛ ሁኔታ ተጽዕኖ ያሳድራል። ለምሳሌ በንጽህና ለብሰህና ጸጉርህን አስተካክለ ስትቀርባት የበለጠ ትማርካለች። ጤናማና ንቁ የአኗኗር ዘይቤ መከተልም ማራኪነትን የሚጨምር ነገር ነው። ስምንተኛ፣ መሪነት በውሳኔዎች ላይ ጥሩ አመራር መሆንህን አሳይ። ተነሳሽነት ግን ውሰድ የጋራ እንቅስቃሴዎችን እቅድ አውጣ። ሴቶች በራስ መተማመን ያላቸውንና ሁኔታዎችን መምራት የሚችሉ ወንዶችን ይወዳሉ። ይህ ማለት ግን ሁሉንም ነገር አንተ ብቻህን መወሰን አለበት ማለት አይደለም። ይልቁንም ሀሳቦችን በማቅረብና ወደፊት በመጓዝ ረገድ ንቁ ተሳታፊ ይሆን ማለት ነው። ጥናቶች እንደሚያሳዩት አመራርነት ያላቸው ወንዶች ወይም በአመራርነታቸው ጠንካራ የሆኑ ወንዶች በሴቶች ዘንድ ይበልጥ አስተማማኝና ተፈላጊ እንደሆኑ ይቆጠራሉ። ለምሳሌ የት ራት ልትሄዱ እንደምትፈልጉ ስትጠይቃት ሀሳብ በማቅረብና ቦታውን በመምረጥ ተነሳሽነቱን መውሰድ ትችላለህ። ከላይ ያቀረብናቸውን ሀሳቦች የሚያጠናክር አንድ ማሳያ እንመልከት። አንድ በጣም ጎበዝና መልከ መልካም የሆነ ወጣት ነበር። ይህ ሰው ታዲያ ሴቶችን እንዴት መቅረብ እንዳለበት ሁልጊዜ ይቸገር ነበር። በራስ የመተማመን ስሜቱ ዝቅተኛ ስለነበር ብዙ እድሎችን አሳልፏል። ነገር ግን እነዚህን ስልቶች ከተማረ በኋላ በራስ መተማመኑ በከፍተኛ ሁኔታ እየጨመረ መጣ። በደንብ ማዳመጥ ጀመረ። አስቂኝ ቀልዶችን መጠቀም ጀመረ። ለራሱ ግልጽ ዓላማን አስቀመጠ። በተጨማሪም ራሱን መንከባከብና የተሻለ ለመምሰል ጥረት ማድረግ ጀመረ። ብዙም ሳይቆይ አንዲት አስተዋይና ቆንጆ ሴት ትኩረቷን ሳበው። በእነዚህ ስልቶች ቀስ በቀስ ልቧን አሸነፈ። ዛሬ በፍቅር የተሞላና የተሳካ ግንኙነት ውስጥ ናቸው። ቁልፉ ሴትን እንደ እንቆቅልሽ መመልከት ሳይሆን ይልቁንም በስትራቴጂያዊ በሆነ መንገድ መቅረብና ማራኪነትን በተገቢው መንገድ ማሳየት ነው። እንግዲህ ከላይ እንዳየነው አንዲትን ሴት በስትራቴጂያዊ መንገድ የራስህ ማድረግ የችሎታና የማራኪነት ጥምረት ነው። እነዚህን ስምንት ቁልፍ መንገዶች በግንኙነት ውስጥ በመጠቀም የምትፈልጋትን ሴት ልብ በቀላሉ ማሸነፍ ትችላለህ። አስታውስ፣ እውነተኛ ግንኙነት የሚገኘው በአክብሮት፣ በቅንነትና በራስ በመተማመን በተሞላበት አካሄድ እንጂ በሌላ አይደለም። ናስ ከነዚህ ውስጥ የትኛው ስልት ላንተ የበለጠ ጠቃሚ ሆኖ ተሰማህ? ከታች ባለው የኮሜንት መስጫ ሳጥን ላይ ሐሳብን አጋራን። ውድ ተመልካቻችን ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ለተጨማሪ የስነ ልቦና እና የፍቅር ግንኙነት ስልቶች ሰብስክራይብ ማድረጋችሁን እንዳትረሱ። ለወደፊትም ጠቃሚ ምክሮችን ይዘን እንቀርባለን። በሌላ ቪዲዮ እስከምንገናኝ ሰላም።